ሲሆን ሳራ ዘኢትዮጵያ አንድ መቶ ማን ነው? አስር ሺህ የኢትዮጵያ ብር። እጅግ በጣም እናመሰግናለን። እግዜር ይስጥልን። የቀሽ አባታችንን ቡራኬ እንቀበል። አንድ ጊዜ እርዳታ ድጋፉን የምትጽፉ ሰዎች አቁሙልን፣ ቀሽ አባታችን እንስማና ገስት ላይ ያሉት ሰዎች በሙሉ ይወርዱና የምትለግሱ ሰዎች እየገባችሁ ሪከርድም እንድናደረገው ቃላችሁን ታሰፋላችሁ። አንዳንድ ደቂቃ እየሰጠን ቃላችሁን ትናገራላችሁ ማለት ነው። ያዝ አድርጉት። አሁን እያነበብኩ ስላልሆነ ብትጽፉም አላነበውም። ብጽፉም አላነበውም። ቄስ አባታችን ቡራኬዎ ይድረሰን። እንኳን ደህና መጡልኝ። ይፍቱኝ። ባል ኮሜንት ኦፍ እናድርገውና ኮሜንት ኦፍ እናድርግ። መቆጣጠር አልቻልም። ኮሜንት ኦፍ እናደርጋለን። እንዴት የተሰነበታችሁ ልጆቻችን ቴዶ፣ ዘሩፋኤል፣ ዮኒ፣ የሰማይቷ ቴዎሲስ ያቆናት ዲያቆን ቴዎሲስ፣ ዲያቆን ክርስቶፎሮስ እንዲሁም ዲያቆን ቢንያም እንዴት ዋላቸው? እንዴት አመሻቸው? እንዴት ሰንበታቸው? እንደ የሰዓት አቆጣጠራችሁ እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከሁላችሁ ጋር አይሁን። እግዚአብሔር አምላክ ያሰብነውን ሁሉ ያሳካልን። የነካ ነው ሁሉ ይባረክ። ጎዶላችንን ሞልቶ፣ ለችግራችን መፍትሄ፣ ለጭንቀታችን ምላሽ እንዲሰጠን ፈቃዱ ይሆንልን። ወንድማችን ዲያቆን ቢንያም ድምፅህን ስለሰማን በጣም ደስ ብሎናል። እንግዲህ ምናልባት አያስታውስ ይሆናል እንጂ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በደንብ ነው የምንተዋወቀው። አብረን እዛ እናገለግል ነበረ። አሁን እንደዚህ ድምፅህን መስማት ስለቻልኩ በጣም ደስ ብሎኛል። ባለህበት የቅዱሳን አምላክ ይጠብቅ። አምላክ ከቅዱስ ጊዮርጊስ መረዳይቱ ልስጸልዮ የነበረ ሁሉ አሁንም ሞገስ ሆኖ ከፍ እንዲያደርግ ከልብ ጸልያለሁ፣ ከልብ እመኛለሁ። ልጆቻችን ከታች አላችሁት ሁላችሁንም እንዴት አመሻችሁ፣ ባላቸው ዋላችሁ፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እሺ፣ ቀሲ እጅግ እናመሰግናለን። በረከቱ ትድረሰን። በጣም መልካም ነው። አሁን ኮሜንት እንከፍትና፣ በኮሜንት ግን አይደለም ቃል የምንቀበለው ዮኒ ቆንጆ ሀሳብ ነው ያመጣው ገስት ላይ ትገባላችሁ ገስት ላይ ትገቡና ቁጭ ቁጭ እያደረጋችሁ በሰላሳ ሰከንድ ውስጥ ይህንን ነው የምንደግፈው ይህንን ነው የምንደግፈው እያላችሁ እንድትወጥሮ የምናደርገው ገስት ላይ ያላችሁ ሰዎች ይህንን ነገር ካልሆነ የምትናገሩት ሪኩዌስታችሁን እንድታነሱ እጠይቃችኋለሁ ዮኒ ጀምር እስከዛ ሰው ላስገባል ገቡ ሰዎች ያው ደቂቃውንም ጊዜውንም ለመጠቀም በመጀመሪያ አባቴ ይፍቱኝ ይባርኩኝ ብያለሁ፣ በረከቶት ይድረሰኝ። ሁላችሁም የምትገቡ ሰዎች አንድ አንድ ደቂቃ በቂ ነው። በቃ ያው ያለውን ነገር ስለሰማችሁ ይህንን አደርጋለሁ ብላችሁ ውረዱ፣ በትህትና በፍቅር ማለት ነው። ጊዜ እንዳንፈጅ። አመሰግናለሁ። በጣም ጥሩ ይሁ አታብሩ ኤለን ከላይ ልጀምርና እንኳን ደህና መታሽ። ኤለን እንኳን ደህና ቆያቸው ከሄዲ ወንድሜ። እግዚአብሔር ይመስገን፣ በጣም ሰላም ነኝ ወንድማችን ድምፁን ስለሰማሁት በጣም ደስ ብሎኛል። እና በኢትዮጵያ አስር ሺህ ብር አስገባለሁ። እጅግ እናመሰግናለን ሄለንዬ። እኔ ማመስገን ነው የምችለው። እንግዲህ ቀሲሳ አባታችን ደግሞ ይባርካሉ፣ እየባረኩ እናልፋለን። እግዚአብሔር ይባርክሽ ልጅ በወጣ ይተካ፣ ያሰብሽውን ያሳካልሽ፣ የነካሽ ሁሉ ይባረክ፣ ቀሪ ዘመንሽ ሁሉ ደስ ብሎሽ ኖሪ፣ ተባረኪ። ኔ አሜን አባት ሚን እናመሰግናለን እህታችን። እሺ ከታች እንትኑ አጠራሩ ግራ ይገባል። ቢምቢ ነው የሚለው። ሄዶ ወንድሜ አንድ ሶስት ደቂቃ ለን ይስጠኝና እኔ ልምረው። ልክ ሳስወርድልህ ሰዎችን ወዲያ ወዲያው ታስገባልኛለ። ስማችሁን ስንጠራ ማይካችሁን እየከፈታችሁ ቃል ትገባላችሁ። ከዛ በኋላ ቃል እንደገባችሁ ወዲያው ስናስወርዳችሁ እንዳትቀየሙ፣ ለሌላ ሰው እድል ለመስጠትና ጊዜውን ለመጠቀም ነው። ከሲሳ አባታችን ደግሞ ሰብሰብ አድርገው አስርም ሀያም ሰው ሲሞላ አንድ ላይ ይመርቃሉ፣ ቡራኬ የሚሰጣሉ። እንደዛ እናድርግ። አመሰግናለሁ። ቴዶ ካለህ ሀሳብህን ብንሰማ። ቴዲ ከጎን ያለህው፣ ቴዲ ወንድማችን የለህም? እሺ የሲሉ እንዲህ ይሰማል። ሰላም፣ እንዴት ነው? ይሰማል፣ ይሰማል። እንዴት ናችሁ? እሺ በ የአሜሪካን ዶላር 50 ዶላር አስገባለሁ። ያው በዜል ሞክራለሁ፣ ግን የቴዲ ስልክ ቢያስቀምጥልና ብንደዋወል የበለጠ ለመርዳት ቴዲ ዘሮ ፋይር ብዙ ቀን ጥፌለታለሁ፣ ግን አያነሳም። ከቻለ ስልኩን ቢልክልኝና ሁሌ ባወራው ደስ ይለኛል። ምክንያቱም ቢኒያም እኔ በዚህ ደረጃ ስለሰማሁት ደስ ይወኛል። እኔ ኦርቶዶክስ በዚህ ደረጃ መሆኑ ዛሬ ብቻ አይደለም፣ በቻልኩት መጠን እሰማለሁ። ያለው ግን አባቶችም ስላሉ ነጨስም ስላሉ ደስ ይለኛል። እና ስልኩን ቢያስቀምጥልኝ እና ሁሌም ብንረዳው እኔ ደስ ይለኛል። ቴዶ በጣም እናመሰግናለን። በውስጥ ኢንቦክስ ያደርግልሃል። በውስጥ አንተ ማወቅ ቴዶ ይቅርታ፣ ሌልግባበ መካከል እሺ። እናመሰግናለን የሲሎንዲ የሆኒ አንድ ጊዜ ክብሮም ምላሽ የተባለ ወንድማችን ክብሮም ምላሽ የተባለ ወንድማችን ከኦሬገን አይዳሆ መቶ ዶላር ብሎ ቴክስት አድርጎልኝ ነው፣ ይህን ለመናገር ነው። ዜር ይስጥልን ክብሮም፣ እግዚአብሔር ይባርክ ባለበት ሰላም ቆየን። የምታገለግልበትን አቅም፣ ዕውቀት፣ ጥበብ፣ መዳንያ ለሚስጥልን ስርሃን ይባርክ እናመሰግናለን ከታች የዶላር ምልክት እያደረጋችሁ የሚጽፉ ሰዎች ገቡ። የሲሎን ዲዲጥስ የሲሎን ዲስ። እሺ፣ ሰላም እንዴት አመሻችሁ? ቀሲስ አባቴ ፍቱኝ ባርኩኝ። በጣም አመሰግናለሁ ይሄን እድል ስላመቻቻችሁነ ቴዶ ዘሪፋይል እግዚአብሔር ይስጥልን። አሁን ባስቀመጣችሁት የእንትን ላይ ይሄ ኢትራንስፈር ላይ የካናዳ አስገብቻለሁ ኦልሬዲ። አሁን ስልከው ኦልሬዲ ገብቷል መቶ ዶላር። እናመሰግናለን ከእኔ በላይ ያለው ባንቢ ጅንቢ ነው። አመሻችው እንዴት አመሸሽ? ይቅርታ እንግዲህ ለስም አጠራር ሽ ይቅርታ እያረጋችሁ በትክክል ቀሴ ሲፍቱኝ ባርኩኝ። ለጊዜው በኢትዮጵያ አምስት ሺህ ብር ግን አሁን በውጭም አካውንት ማስገባ ይኖረኛል። አሁን ግን ለጊዜው በኢትዮጵያ ሪያ ያክብርልን። እግዚአብሔር ይስጥልን። ታሙ ወንድማችን ወደ አንተ እንሂድ። ሰላም እንዴት አመሻችሁ አባታችን? ይፍቱን ይባርኩ። እግዚአብሔር ይባርክ። እግዚአብሔር ይፍታ። ይኔ እኔም ያለሁት እዚህ እንትን ነው እና የኢትዮጵያ ሰባት ሺህ ብር አስገባለሁ። ቴዶ አካውንቱን በውስጥ ብታስቀምጥልኝ ፎሎ ባክ መልስ እና የዛሬ ሳምንት እኔም ሰባት ሺህ ብር አስገባለሁ ወንድማችን ተሚ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እሺ ሚሚ ሚሚ ወጣች። እሺ መሐርኒ ድንግል ሰላሚታ ደህና ናቸው። እኔ የኢትዮጵያ አስር ሺህ ብር አስገባለሁኝ። እግዚአብሔር ከእናንተ ጋር የሆኑ ወንድሞቻችን ሁላችሁን የሚጠብቃችሁ ግን በምን ማስገባት እንዳለብኝ አላወቅኩም። ለጊዜው ግን አስር ሺህ የኢትዮጵያ ብር አስገባለሁ። አመሰግናለን። እግዚአብሔር ይስጥልን። ውጭ የምትኖሪ ከሆነ ሻውራ ገዶኝ እየተጠየቀ ስለሆነ አካውንትን የተመለሱ ጥያቄዎች አንደኛ ሞዴሬተር እርዱኝ። በጣም ግልጽ የሆነ አማርኛ እየተናገር ነው። አሁን በደንብ ስሙኝ። አንድ ለውጭ ሀገራት ለውጭ ሀገራት በዜል እና በኢ ትራንስፈር ካናዳና አካባቢው ላይ ኢ ትራንስፈር፣ በሌሎች ዓለማት ደግሞ በዜል አካውንት እንድታስገቡ ይቀመጥላቸዋል። የዶላር ተጠቃሚዎች ማለት ነው። በአረቡ ዓለም ያላችሁ እህቶቻችን ወንድሞቻችን፣ ኢትዮጵያም ያላችሁ ይህን ነገር በኢትዮጵያ ገንዘብ ማገዝ የምትፈልጉ ስልክ ቁጥር ትጠቀሙ። በዛ ዋትሳፕ ላይ ና እንትን ላይ ታወሩናላችሁ ቴሌግራም ታወራችሁን በኋላ እኛ በምንሰጣችሁ አካውንት አስገቡና መግባቱን ደግሞ እኛ ማረጋገጫውን መሰጠቱን ለቢኒያም ደግሞ በራሱ ድምፅ እናረጋግጥላችሁ። ምንም የሚያምታታ ነገር የለውም። የቢኒያምን አካውንት የማንጠቀምበት ምክንያት በጣም ግልጽ ነው። ለደህንነት ለደህንነት ነው። እንደሌላው ጊዜ በጣም ደልቶን ይህንን ማድረግ አንች። ከዛ አንጻር ያንን አናደርግም። በውስጥ ግን በስልክ ተወያይተን እስከ መጨረሻው እናንተ በምትረዱት ደረጃ ለወንድማችን እንዲደርስ ይደረጋል። የኢትዮጵያ ገንዘብ ተጠቃሚ ሌላው ግን ዜል እና ኢትራንስፈር የሚገኙ ዜሉን ኢትራንስፈር ማለ በዛ አማካኝነት ትነግሳላችሁ። ስለዚህ አረቡ አለም ላይ ያላቸው ሰዎች በጣም በቃ በጣም እየተጨናነቃችሁ እየጠየቃችሁ ነው። ፍላጎታችሁን ሁልጊዜ እንረዳለን። ይህን የምናደርገው ግን በስልክ ቁጥር ነው። ስለዚህ ፕላስ ዋን ፕላስ ዋን ብሎ ይጀምራል። የካናዳ ቁጥር አስራ ሶስት ደግሞ አለው ፕላስ ዋን ስምንት ሁለት አምስት አምስት አምስት ዘጠኝ ዜሮ አራት አስራ ሶስት በቀላሉ የፕሮፋይል ስር ተ እራሳችሁን ጠብቁ ወንድሞች፣ መልካም ጊዜ። እህታችን ዚያድ ቅድም ገብተች ስለነበረ ለአንቺ ድሉ ልስጥ። እሺ፣ ቀሲስ አባታችን ይፍቱኝ። እኔ ማዳም ቅመም ነኝ። አረብ ሀገር ነው የምሰራው። ሀምሳ ዶላር እግዚአብሔር ይስጥልን። እግዚአብሔር ያክብረልን። እናመሰግናለን። እሺ መሲ መሲ፣ ሰላም ይሰማል፣ ይሰማል። እንዴት አመሻችሁ ወንድሜ። የት ሄደው? ሰላም፣ እንዴት ና ሰባት ይፍቱ፣ ይበርክ በኢትዮጵያ አስራ አምስት ሺህ ብር አስገባለሁኝ ወንድማችን ብንያም ድምፅን ስለሰማሁት በጣም ደስ ብሎኛል። አመሰግናለን። እግዚአብሔር ይስጠልን እግዚአብሔር ያክብርልን። አድ ሀይ ታይ አደ ሀይ ታይ ሰላም ሰላም እንዴት ናችሁ? አደ ጎይታይ የእናቴን ማርያም ማለት ነው። አክቹዋሊ አማርኛ ብዙ አይችልም። አባታችን ይፍቱኝ ይባርኩኝ። እኔ ደግሞ በስሜ እግዚአብሔር እሺ፣ እኔ ደሞ በስሜ እና በመምህር ክሪስቶፈር ሁለት መቶ ዶላር አስገባለሁ። አሁን እግዚአብሔር ያክብረልን። ይቅርታ እንግዲህ ቀሲስዬ ይረዱኛል ብዬ ነው መሀል ላይ ጥልቅ የምለው። የእኔ አባት ቡራክ ይሁት በድጋሚ ይድረሰኝ። እሺ ናርዲ ናርዲ ናርዲ። እሺ አባቴ ይባርኩኝ ይሁትኝ። ሰላም ናችሁ ወንድሞች። እግዚአብሔር ይባርክሽ። እግዚአብሔር ይሰማል ይሰማል። እሺ እኔ በኢትዮጵያ ስድስት ሺህ ብር አስገባለሁ። ራሳችሁን ጠብቁ። እግዚአብሔር ይጠብቃችሁ።